ስደተኞች አንድ ችግር ሲደርስባቸው ማንም አይደርስላቸውም፣ ግን እነሱ ለብዙ ሰዎች ደራሽ ናቸው። እዚህ ጋር ሁለት ቪዲዮዎችን ይዤ ወደ እናንተ መጥቻለሁ። አንደኛው ቪዲዮ ይህ ወንድማችን በስደት ተንከራቶ ገብቶ አሁን ከቤተሰቡ ተለይቶ ነው ያለው። ትንሽ አእምሮ ችግር ገጥሞት ነበረ። አሁን አልሐምዱሊላ በደህና ሁኔታ ላይ ይገኛል። ነገር ግን ከቤተሰቦቹ ጋር ሊገናኝ አልቻለም። ሌላኛው እዚህ ጋር በምስሉ ላይ የምትመለከቷት እህታችን በላይ ላዩ ዘይት ተደፍቶባት ሰውነቷ በዚህ መልኩ ቆስሏል። ይህንንም መረጃ ማደርስላችሁ ይሆናል። ስለ ልጁም ሙሉ አሁን ያለበት አድራሻና የቤተሰቦቹ አድራሻ ማግኘት ተችሏል። ነገር ግን ቤተሰቦቹ እናገናኘው። ሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የተወደዳችሁ ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ በአዲስ ቪዲዮ መጥቻለሁ። ይህ ቪዲዮ እጅግ አንገብጋቢ ጉዳይ ስለሆነ ሁላችሁም ሼር እንድታደርጉት በአላህ ስም ጠይቃችኋለሁ። ከወዲሁ ግን ጉንፋን ትንሽ ስለያዘኝ ለድምፄ ይቅርታ ጠይቃችኋለሁ። እዚህ ጋር በፎቶ ላይ የምትመለከቱት ወንድማችን ስሙ አብዲሸ ከማል አባጢፋ የሚባል ሲሆን ላለፉት ስድስት አመታትን በማዕከላዊ ኢትዮጵያ ክልል በስልጤ ዞን በወራቤ ከተማ ውስጥ የአእምሮ ሕመም ገጥሞት በተለምዶ ዱና ዋሽንግተን አካባቢ በሚባለው ቦታ ጎዳና ላይ ይኖር ነበረ። ለስድስት አመታት ማለት ነው ስልጤ ክልል ውስጥ ወራቤ ከተማ ላይ ማለት ነው። ለስድስት ዓመታት ከቤተሰቦቹ ሳይገናኝ እናም ከዚህ ቀደምም ደግሞ በሳውዲ አረቢያ የነበረ ሲሆን በአሁኑ ወቅት ደግሞ አላህ ያገራላቸው ወንድሞቻችን ጸጉሩን ቆርጠው ሰውነቱን አጥበው ለሕክምና ወደ ወራቤ ሆስፒታል ያስገቡ ሲሆን የአእምሮ ህመሙ እየተሻለው ይገኛል ማለት ነው። አልሐምዱሊላ ከስድስት ዓመት በኋላ ማለት ነው እንግዲህ ደጋግ ልበቀና የሆኑ ወንድሞቻችን ከዚህ ከምትመለከቱት መጀመሪያ ቪዲዮ ና አሁን ያለበትን ሁኔታ እየተመለከታችሁ ነው ና ከዚህ አንስተው አጥበው ወደ ሆራቤ ሆስፒታል አስገብተው አሁን ትንሽ ከነበረበት ሁኔታ ለውጥ እያገኘ ይገኛል ማለት ነው። በዚህም መሰረት ቤተሰቦቹን አድራሻውን ማግኘት የተቻለ ሲሆን ባገኘነው መረጃ መሰረት የግለሰቡ የትውልድ ቦታው ኦሮሚያ ክልል ጅማ ዞን ዴዶ ወረዳ ሞሌ ከተማ አቅራቢያ ደርጌ በርቶል ቀበሌ ሲሆን የአባቱ ስም ሼህ ከማል አባጢፋ፣ የእናቱ ስም ደግሞ ሙኒሳ አባፎጌ ይባላል። ወንድማ ወንድሞቹ ደግሞ አብድል ሀኪም ከማል፣ አንዋር ከማል፣ አብድል ሰመድ ከማል የሚባሉ ሲሆን እህቶቹ ደግሞ አንበሪያ ከማል፣ ሱመያ ከማል፣ ሮዚና ከማል፣ ብርቱካን ከማል እና ካሊሳ ከማል ይባላሉ። ማሻአላህ ብዙ ወንድሞችና ብዙ እህቶች አሉት። እንዲሁም አጎቶቹ ደግሞ ሞሌ ከማል አጎቶቹ ሞሌ ከማል ውስጥ የሚኖሩ ሲሆን አሃዊ አባዳጋ እና ነጂብ አባዲጋ ሲሆን ሞሌ ከተማ ዛኪር አባ ፎጌ እና ሀጂ አባ ወሌ የሚባሉ ዘመዶች ሞሌ ከተማ ውስጥ እንደሚገኙ ነው የተናገረ። በዚህ መሰረት እዚህ ጋ አሁን ከጠቀስኩላችሁ አካባቢ እና ወንድሞቹ፣ እህቶቹ፣ አጎቶቹ እንዲሁም አካባቢውን ስም ሙሉ በሙሉ ለማስታወስ ችሎ ያለው የነበረውን ነገር ሁሉ ተናግሯል እና ይህን መልእክት ደግሞ ሼር በማድረግ ለግለሰቡ ከቤተሰቡ ጋር እናገናኝ። ለበለጠ መረጃ ደግሞ እዛው ከራሱ ጋር ያሉ ወንድሞቻችን ስልክ ቁጥር መረጃውን በደንብ ማጣራት ለምትፈልጉ በ0913 37 27 50 ቶፊቅ ያሲን ወይም ደግሞ ሙጃሂድ አህመድ ዲን ሌላም ወንድማችን አለ። በ0908 0853 ጋር በመደወል መረጃውን ማግኘት ትችላላችሁ። ይህንን መልእክት ደግሞ ለሁሉም ሼር እንድታደርጉ በአላህ ስም እንጠይቃችኋለን። ምክንያቱም ይሄንን ልጅ ማግኘት የምትችሉት ደግሞ በነዚህ ቁጥር ደውላችሁ የት እንዳለ አድራሻ መለዋወጥ ያለበትን ሁኔታ ሁሉንም መረጃ ማጣራት ትችላላችሁ። ይህንን ወንድማችን የስደተኛ ከርታታ ወንድማችን ነው ስደት መልስ ነው እንደዚህ የሆነው እና እኛ ስደተኞች ደግሞ ከቤተሰቦቹ ጋር ለማገናኘት እንሞክር። ለእኛ ስደተኞች ስንወጥቅ እኮ የሚያነሳን የለም፣ ግን የወደቁትን ደግሞ እኛ ማንሳት እንችልበታለን። ለእኛ ግን ማንም አይደርስልንም። አስባችሁታል? ከስደት ገብቶ ከኦሮሚያ ክልል ስልጤ ክልል ገብቶ በዚህ ሁኔታ ላይ መኖር ማለት ለስድስት ዓመታትን ቀላል ጊዜ አይደለም። ስድስት ዓመታት ማለት ቀላል ጊዜ አይደለም እና አልሐምዱሊላህ አላህ ሱብሃነ ወተዓላ ደግሞ ደጋግ ልብ ያላቸው መልካም ልብ ያላቸው የስልጤ ማህበረሰብ ታውቃላችሁ፣ በጣም የዋህ እንግዳ ተቀባይ እንኳን ያልታመመ የታመመ ራሱ በዚህ ሁኔታ የሚቀበል እና በዚህ ሁኔታ ስፍስፍ ብሎ ለማዳን የሚጥር ማህበረሰብ ነው። በዚህ አጋጣሚ የስልጤ ማህበረሰብ እጅግ በጣም እናመሰግናለን ላደረጋችሁት ነገር፣ ለምታደርጉትም ነገር በጣም እናመሰግናለን። ደስ የሚል ነገር ነው ያደረጋችሁት። አላህ ሱብሃነ ወተዓላ ኸይር ጀዛችሁን ይክፈላችሁ እና ሌሎቻችሁም የአጅሩ ተካፋይ እንድትሆኑ ይህን ቪዲዮ ሼር እያደረጋችሁ ወንድም ወንድማችንን ከቤተሰቦቹ ጋር እናገናኝ። በምን ምክንያት እንደዚህ ሆኖ እንደሆነ አይታወቅም። ያው ከስደት መልስ ሲሆን ደግሞ ምን እንደሆነ አላህ ይወቀው እንጂ በጣም ከባድ ነው። ከስደት መልስ ገብታችሁ እንደዚህ ሆናችሁ ራሳችን ጥላችሁ የአእምሮ ሕመም ገጥሟችሁ በዚህ ሁኔታ መገኘት ማለት ቀላል ነገር አይደለም። አላህ ስብሃነ ወተዓላ እሱም ጨርሶ አፍያ አላህ እንዲያደርገው ዱአ እያደረጋችሁ ከቤተሰቡ እንዲገናኝ እናደርግ ደግሞ ቅድም ያሳየኋችሁ እህታችን ያው ስደት ነው እንዳደጋ የደረሰባት ስደት ያላቸው እህቶች በተለይ ምግብ የምትሰሩ ምግብ የማትሰሩ ራሱ ያው ሰዎቹ ምግብ ሲሰሩ አብራችሁ ትሰራላችሁ እና በተለይ የሚጠባበሱ ነገር ምናምን እነሱ ያስተካክሉ እንጂ አብዛኛው ስራ ሰራተኛ ነው የሚሰራው ስለዚህ ስለዚህ ጥንቃቄ አድርጉ። ይህንን ለጥንቃቄ ነው ያመጣሁት እህቶቼ አላህ የጠብቃችሁ። ዘይት፣ እነዚህ የሚጠባበሱ ነገሮች ስጠባብሱ በተለይ እጅ ያለው መጥበሻ ሲሆን እጅግ በጣም አደገኛ ነው። አጋጣሚ ሆና ስታልፍ ነው በላይ ላዩዋ፣ እንግዲህ እንትን ያለባት ማለት ነው ፍስስ ያለባት፣ ስትነኩት እንዴት ግልብጥ ብሎ በላይ ላያችሁ እንደሚመጣ አስባችሁታል? ወደ እናንተ የምሰሩበት አካባቢ ሳይሆን ከዛ አዙራችሁ ወደ ግርግዳው እጅጌውን ማለት ነው ወደ ግርግዳው አድርጋችሁ ብጠባብሱ መልካም ነው። ይሄ ዘይት የሚባለው ነገር በጣም አስከፊ ደረጃ ነው የሚያደርሰውና እቺን እህታችን አላህ ስብሀነ ወተዓላ አፍያ ያደርጋት። ጥንቃቄ አድርጉ። አላህ ስብሀነ ወተዓላ ይጠብቃችሁ ይጠብቀን፣ በሰላም እንደወጣን በሰላም ለሀገራችን ያብቃን። ይህ ነገር ያው በሰላም እኛ ከሀገራችን ስንወጣ ንጹህ ሁለን ተመርምረን አንዲት በሽታ ሳይገኝብን ወተን ደግሞ በሽታ በበሽታ ሆነ ነን የተለያዩ በሽታዎችን ተሸክመን ወደ ሀገራችን መግባት የለብንም። ቀስ እያላችሁ እነሱ ቢጮሆም ቢያስቸኩላችሁ ምናምን የምሰሩትን ነገር በደንብ አውቃችሁ ተጠንቅቃችሁ መስራት አለባችሁ። አላህ ይጠብቃችሁ። ውጮቼ ይህንን ለማለት ነው። ጥንቃቄ አድርጉ። በተለይ ዘይት እና ደግሞ ይሄ ግድር ደግጥ የሚሉትን ድስጥ ማለት ነው የእንፋሎቱን ድስጥ እጅግ በጣም መጠንቀቅ አለባችሁ። እነዚህ ነገሮችን ያም የእንፋሎቱ ድስት አንደኛ ከሰራችሁበት በኋላ በደንብ ከቀዘቀዘ በኋላ ያቺን ክዳኗን ማለት ነው ትልቁን ክዳኑ ሳይሆን እቺ እንፋሎት የምታወጣዋን ክዳን ቀስ ያደረጋችሁ አንስታችሁ በሱ እንዳለ እንፋሎቱ ከወጣለት በኋላ መክፈት። ሁለተኛ ነገር ደግሞ ስሰሩበት ከመስራታችሁ በፊት በደንብ መክደናችሁን ቼክ ማድረግ እና እንዳትረሱ። ዘይትም ደግሞ በጣም በጣም በጣም ጥንቃቄ አድርጉ። አላህ ይጠብቀን፣ አላህ ይጠብቃችሁ። እና ውዶቼ እነዚህን መረጃዎችን ሼር እንድታደርጉልኝ ነው ወደ እናንተ የመጣሁት። ስለተከታተላችሁኝ አመሰግናለሁ። በሌላ ጊዜ በሌላ ቪዲዮ ተመልሼ እስከምመጣ ያላችሁበት ሰላም ሁኑልኝ። ወሰላሙ አሌይኩም ወራህመቱላህ ወበረካቱ።